ህጻናቶች ልጆች እንዲሁም በጥቅሉ ሙስሊሙን ማህበረሰብ እስላማዊ ግንዛቤውን ለማስፋትና ከፍ ለማድረግ ወጣቱ ትውልድ ላይ ከመስራት ይልቅ ህፃናቶች ላይ ልጆች ላይ መስራት አለብን የሚል አመለካከት ይዘን የመጣ ነው። ይህ ሲባል ግን ወጣቱ ማህበረሰብ ላይ መስራት የለብንም እያልን አይደለም። ይህንን በሌላ ጥሩ ባልሆነ ግንዛቤ እንድትረዱን አንፈልግም። ነገር ግን ይህን ያልኩበት ዋና ምክንያት ህፃናቶች ላይ አሁን በደንብ የምንሰራ ከሆነ ወደፊት ጥሩ ትውልዶችን ማፍራት የምንችልበትን አጋጣሚ አላህ ሱብሓነሁ ወተዓላ ይፈጥርልናል የሚል እምነት ስላለን ነው። ወጣቱ ላይ በደንብ መሰራት አለበት፣ ዳዕዋ ሊደረግላቸው ይገባል። ሁላቸውም የሁሉም ዕድሜ ክልል ላይ መስራት አለብን። ነገር ግን ህፃናቶችን አሁን ላይ ካልሰራንባቸው፣ አሁን ያለውን የጊዜውን ሁኔታ ሁላችንም የምናውቀዋለን። በቴክኖሎጂ ምክንያት ብዙ ነገሮች እየተበላሹ መጥተዋል። ህፃናቶቻችን በብዙ ነገሮች ቢዚ እየሆኑ ነው ከስልክና ከላፕቶፕ እንዲሁም ከቲቪ ጋር ያላቸው ቁርኝት በጣም ጨምሮ፣ ከሃይማኖታቸው እንዲርቁ የሚያደርጓቸው ነገሮች በጣም ስለበዙ ልጆቻችን ላይ አሁን በተለየ ሁኔታ መስራት አለብን በሚለው ላይ ተመስረተን ይህንን ፕሮግራም ወደ እናንተ ልናቀርብላቸው የተዘጋጀ ነው። አሁን በቀጥታ ወደ ፕሮግራማችን እንገባለን። ዛሬ እንግዲህ ፕሮግራማችን የሚሆነው ብኢዝኒላህ ተዓላ በአቂዳ ላይ ይሆናል ማለት ነው። አቂዳ ምንድን ነው? እምነት ማለት ነው። ስለዚህ እኛ ከምንም ነገር በፊት አንድ ሙስሊም ምኑን ማስተካከል አለበት? እምነቱን ማስተካከል አለበት። እምነታችን ካልተስተካከለ ሌሎች ነገሮችን ብናስተካከል፣ ጥሩ ነገሮችን ብንሰራ፣ የፈለገ መልካም ነገር ስንሰራ ብንኖር ሕይወታችንን ሙሉ በዜሮ ነው የሚባዛብን መልካም ነገር ሁሉ፣ ኸይር ስራችን ሁሉ ዜሮ ነው የሚሆነው እምነታችን ካልተስተካከለ ማለት ነው። ስለዚህ ማንኛውም ሙስሊም ቅድሚያ ማስተካከል ያለበት ምኑን ነው? እምነቱን ነው ማለት ነው። ለዛ ሲባል እኛም እምነታችንን ከማስተካከል እንጀምራለን ማለት ነው። እኛም እምነታችንን ከማስተካከል እንጀምራለን። ስለዚህ ዛሬ የምናነሳው እንግዲህ አምስት ነጥቦችን ብቻ ይሆናል። ከዓቂዳ ጋር በተገናኘ ወይም ከእምነት ጋር በተገናኘ አምስት ነጥቦችን ብቻ እናነሳለን። እነዚህን ተማምረን በሚቀጥለው ፕሮግራማችን ደግሞ ሌላ ርዕስ ደግሞ ይዘን የምንቀርብ ይሆናል ማለት ነው ኢንሻላህ። እንግዲህ የትምህርት አሰጣጣችን የሚሆነው በጥያቄ በመልስ በጥያቄ በመልስ እያደረግን በዚህ መልኩ ለእናንተም ቀላል ይሆናል። ለመሸምደድም ቢሆን የሚሸመደዱ ነገሮችን ካሉ ለመሸምደድም አይከብድም። ስለዚህ አካሄዳችን በጥያቄና መልስ መልኩ ይሆናል ማለት ነው። ዝግጁ ናችሁ? ጠይቅ እ ስለዚህ የመጀመሪያው ጥያቄያችን የዛሬው የመጀመሪያ ጥያቄያችን የሚሆነው መን ረቦክ የሚል ይሆናል። መን ረቦክ ማለት ጌታህ ማን ነው ማለት ነው። ጌታህ ማን ነው ማለት ነው። ወይም ጌታሽ ማን ነው ማለት ነው። ማንኛውም ሙስሊም ጌታው ማን እንደሆነ ማወቅ አለበት። ጌታችን ማን እንደሆነ ማናውቅ ከሆነ የውም አል ቂያማ ጀነት መግባት አንችልም። ጌታችን ማን እንደሆነ ሳናውቅ ጀነት መግባት አለ እንዴ? የለም። ስለዚህ ጌታችሁ ማን ነው ተብላችሁ ከተጠየቃችሁ ማን ነው የምትሉት? አላህ፣ አላህ ነው የምንለው። ጌታችሁ አላህ እንደሆነ ስትናገሩ ግን መረጃ ላይ ተደግፋችሁ መሆን አለበት። አንድ ሰው ጌታው አላህ መሆኑን ሲናገር ለሰዎች መረጃ ምንድነው? እንዴት አወቅ? አላህ Subhanahu Wa Ta'ala ጌታ እንደሆነ በምን ልታውቅ ቻልክ ከተባለ አንደኛ አላህ Subhanahu Wa Ta'ala በቁርአኑ ላይ አልሐምዱ ሊላሂ

ለምሳሌ መሬቱም፣ ሰማዩም፣ ባህሩም፣ ምኑም፣ የትኛውም አካል ሰውም፣ ጅኑም፣ መላእካውም፣ እንስሳውም፣ ዛፉም፣ ቅጠሉም፣ ድንጋዩም፣ አፈሩም፣ አሸዋ ሁሉ ነገር ሁሉ ነገር ዓለም የሚባለው ውስጥ ይካተታል። ገባችሁ? ስለዚህ ከአላህ ውጭ ያለ ነገር በሙሉ ምን ይባላል? ዓለም ተብሎ ይጠራል። ከአላህ ውጭ ያለ በሙሉ ዓለም ተብሎ ይጠራል። ታዲያ አላህ ስብሓነሁ ወተዓላ የዓለማት ጌታ ነው ስንል ከሱ ውጪ ያሉ ነገሮችን ሁሉ የፈጠረ ማን ነው ማለት ነው አላህ ሱብሃነሁ ወተዓላ ነው ማለት ነው የእንስሳውን አለም የጅኖቹን አለም የሰዎችን አለም የመላእካዎቹን አለም ሌሎችም የተለያዩ ነገሮችን አለም በሙሉ የፈጠረ አላህ ሱብሃነሁ ወተዓላ ስለዚህ ጌታ ማን ነው ጌታሽ ማን ነው ከተባልኩኝ መልስ የምንድን ነው የሚሆነው አላህ ነው። እንደታወቅክ መረጃ ምንድነው? ከተባልኩ አንደኛ መረጃ የቁርአን ነው። አላህ በቁርአኑ አልሐምዱሊላሂ ረብል ዓለሚን ሲል ነግሮኛል። ሁለተኛ ደግሞ ይሄው የምንመለከተው ፍጥረተ ዓለሙ በራሱ አላህ Subhanahu Wa Ta'ala ጌታችን እሱ እንደሆነ የሚያመላክት ነው አይደል? ፀሐዩ፣ ጨረቃው፣ ሰማዩ፣ መሬቱ፣ ንፋሱ፣ ውሃው፣ ምኑ ስትመለከቱት እንዳለ ይሄን ሁሉ አላህ Subhanahu Wa Ta'ala እንደፈጠረው ስናይ እንግዲህ ጌታችን እሱ መሆኑን የሚያሳውቀን ይሆናል ማለት ነው። ስለዚህ ባጭሩ አላህ ጌታችን አላህ ሱብሐነሁ ወተዓላ ነው ስንል መረጃችን ከቁርአን ማቅረብ እንችላለን፣ ፍጥረቶቹንም ራሱ በመመልከት ማወቅ እንችላለን ማለት ነው። ተግባብ ባናል። በጣም ጥሩ፣ በጣም ጥሩ። ስለዚህ የመጀመሪያ ጥያቄያችን ጌታ ማን ነው? መልሳችንም ጌታችን አላህ ሱብሐነሁ ወተዓላ ነው መረጃችንም አልሐምዱሊላህ ረብልዓለሚን የሚለው የቁርአን አንቀጽ መጠቀስ ይችላል ማለት ነው በዚህ ጉዳይ ላይ በጣም ጥሩ ወደ ሁለተኛው ጥያቄያችን እናልፋለን ወደ ሁለተኛው ጥያቄያችን ከማለፋችን በፊት ግን ይሄ መረቦክ የሚለው ወይም ጌታ ማን ነው ጌታሽ ማን ነው የሚለው ጥያቄ አንድ ሰው በሚሞትበት ጊዜ ቀብር ውስጥ ሲገባ ከሚጠየቃቸው ጥያቄዎች ውስጥ የመጀመሪያው ነው ገባችሁ እኛ በምንሞትበት ጊዜ ወዴት እንሄዳለን ወደ መሬት እንገባለን አይደል? እንቀበራለን እኮ አይደል? አንድ ሰው ሲቀበር ወዳውኑ ምኖች ይመጣሉ ወደሱ? መላይካዎች ይመጣሉ። እነዚህ መላይካዎች ምን ሊያደርጉ ነው የሚመጡት ወደሱ? ጥያቄ ሊጠይቁት አይደል እንዴ? ስለዚህ የሚጠይቁት ጥያቄ ምንድነው ከተባላችሁ? አንደኛው፣ የመጀመሪያው ጥያቄ መረቡክ ነው የሚሉት፣ በቃ ጌታ ማን ነው? እዚህ ዱንያ ላይ ያለ ከመሞቱ በፊት

ሰዎች ትላልቅ ሰዎችን የማያከብር ለታናሾቹ የማያዝን የተለያዩ ኸይር ስራዎች ጥሩ ስራ የሚባሉትን የማይሰራ ሰው ከነበረ በአላህ የማያምን ሰው ከነበረ ቀብር ውስጥ ሲጠየቅ ጌታ ማን ነው ሲባል፣ ቀላል ናት እኮ አይደለ መመለስ። አሁን ጌታ ማን ነው ሲባል ጌታ የአላህ ነው ማለት ይቸገራል። ግን ሱብሃንአላህ፣ ይገርማቸዋል። ያኔ ቀብር ውስጥ ሲገባ ዱንያ ላይ እያለ መጥፎ ሰው ከነበረ ይቺ ቀላል መልስ መመለስ ጌታ ማን ነው ሲባል? አፉን ከፍቶ አላቀም ይላል። ዝም ብሎ ሃ ሃ ላ አድሪ አላቀም። አይገርምም? ስለዚህ ያኔ ቀብር ውስጥ ስንገባ ይቺን ጥያቄ በትክክል መመለስ የሚችለው ማን ነው? ዱንያ ላይ ከመሞቱ በፊት በአላህ አምኖ መልካም ስራዎችን ሲሰራ የቆየ ሰው ብቻ። አላህ ከነሱ ያደርገን። እሺ ስለዚህ ሁለተኛው ደግሞ ጥያቄ መላእካዎች አንድ ሰው ከሞተ በኋላ ቀብር ውስጥ ሲገባ ከሚጠይቋቸው ጥያቄዎች ውስጥ ሁለተኛው ደግሞ መዲኑክ ነው የሚሉት። ማለት ማዲኑክ ሃይማኖትህ ምንድን ነው ይሉታል። እነዚህ የሚጠይቁት መላእካዎች ስማቸው ማን ይባላል? ሙንከር እና ነኪር ይባላሉ። ሙንከር እና ነኪር ይባላሉ? እና እነሱ ናቸው የሚጠይቁት መጥተው ማለት ማዲኑክ ሃይማኖት ምንድን ነው አሁን እናንተ በጠይቃችሁ ተመለሳላችሁ አምላክ እሺ እስኪ ሃይማኖታችሁ ምንድን ነው አይደል ሃይማኖታችሁ ምንድን ነው በቃ ሃይማኖታችሁ እስልምና ነው አይደል እንዴ እኛ አሁን እንዲህ በቀላሉ መልስ ነው አይደል ግን የሚገርማችሁ ቅድም እንዳልኳችሁ ጌታ ማን ነው ሲባል ሃ ሃ ላ አድሪ እንዳለው አሁንም ዱንያ ላይ ያለ በአላህ ያላመነ ጥሩ ስራዎችን ያልሰራ ቀብር ውስጥ ገብቶ ሃይማኖትህ ምንድነው ሲባል ሃይማኖቴ የእስልምና ነው ማለት አይችልም። ይችን ቃል ማውጣት ለምን? አላህ እየቀጣው ማለት ነው። ዱንያ ላይ መጥፎ ሰው ስለነበረ ይችን ቀላል ነገር እንኳን መመለስ እንዳይችል ያደርጋል። ከዛ በኋላ ግን መጨረሻ ላይ ምንድነው የሚሆነው? የሱ ውጤት እሳት መግባት። አላህ ይጠብቃል። ስለዚህ ሃይማኖታችሁ ምንድነው ከተባል ሃይማኖታችን አኢስላም ነው። ሃይማኖታችን ኢስላም አላሁ Subhanahu Wa Ta'ala በቁርአኑ ላይ ምን ብሏል? ኢነ ዲነ ሃይማኖት عند الله الله ዘንድ ተቀባይነት ያለው ትክክለኛ ሃይማኖት ማለት አልኢስላም፣ እስልምና خلاص በሌላ የቁርአን አንቀጹ አላህ ምን ይላል? ከእስልምና ሃይማኖት ውጭ ሌላ ሃይማኖትን የሚፈልግ እነዛ የውም አልቂያማ ከሳሪዎች ናቸው ከእስልምና ውጪ ሌላ ሃይማኖት ትክክለኛ ነው ብሎ የሚፈልግ የውመል ቂያማ ያኔ ሰዎች ሞተው በሚቀሰቀሱበት ጊዜ አላህ ፊት ፍርዳቸው ምንዳቸውን ለመቀበል በሚዘጋጁበት ጊዜ ከምኖቹ ነው የሚመደበው ከከሳሪዎቹ የከሰሩት ደግሞ ወዴት ነው መሄጃቸው ጀሀነም አላህ ይጠብቀን ከእሳት ስለዚህ ሃይማኖታችን ምንድን ነው? እስልምና ነው መረጃችን ምንድን ነው? ከቁርአን አላህ ሱብሃነሁ ወተዓላ ምን ብሎናል? ኢነ ዲነ ኢንደላሂል ኢስላም። አላህ ዘንድ ሃይማኖት ማለት፣ ትክክለኛ ሃይማኖት ተቀባይነት ያለው ሃይማኖት ማለት እስልምና ነው። በጣም ግልጽ። ሶስተኛው፣ አሁንም መላእክቶቹ ሰውየው ከሞተ በኋላ ቀብር ሲገባ ከሚጠይቁት ጥያቄዎች ውስጥ ምን ነብዩክ ይሉታል። መን ነብዩክ ነብይህ ማን ነው ማለት ነው። ነብይህ ማን ነው ማለት ነው። ስለዚህ አሁን እንደ እስኪ አስቡት ምን ይከብዳል ግን፣ አሁን መን ነብዩክ ነብይህ ማን ነው ሲባል ነው ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው ማለት ትከብዳለች? ወላኪነሁ ለየሲሩ ዐላ መን የሰረሁ ﷲ ዐለይህ ይሄ ግን የማይከብደው ለማን ነው አላህ ላገራለት ሰው ነው። እሺ አላህ ላገራለት ሰው አይከብድም። አሁን ዱንያ ላይ እኛ አሁን ዱንያ ላይ እኛ ቀላል ሊመስለን ይችላል። ቀብር ውስጥ ግን በሚገባበት ጊዜ ያኔ መላኢካዎቹ መተው ሲጠይቁ በጣም ከባድ ነው የሚሆነው። የዛን ጊዜ ዱንያ ላይ ያለ ቅድም እንዳልኳችሁ ኸይረኛ ሰው በአላህ የሚያምን ጥሩ ስራ ይሰራ የነበረ እስኮ አላህ የዛን ጊዜ እችን ነገር በጣም በቀላሉ ዘና ብሎ መመለስ እንዲችል ያግዛ ግን ዱንያ ላይ እንደ ፈለገ አላህን ሲወነጅል ነበረ ሲሰርቅ ሲዋሽ ወላጆቹን ሲገላምጥ ለወላጆቹ መጥፎ መልስ ሲመልስ የነበረ ሰው ከነበረ ሌሎች የተለያዩ ወንጀሎችንም ሲሰራ የነበረ ሰው ከነበረ፣ ይቺ ቀላል መልስ አፉ ይተሳሰራል። የዛን ጊዜ ምላሶችን ማውጣታቸው ምንድን ነው የሚለው ሀሀ ላ

ሙሐመዱን ረሱሉላህ የሚል አንቀጽ ግልጽ ነው። እንሻላ ወደፊት ደግሞ ስለ ስለነብያችን ሰለላሁ ዐለይሂ ወሰለም ማንነት፣ ስለ ስለታሪካቸው ስለቤተሰቦቻቸው በወደፊት ትምህርቶቻችን ሲራ ላይ ስንመጣ፣ ታሪካቸው ላይ ስንመጣ እንማራለን። እንሻላ አሁን ወደ አራተኛው ጥያቄያችን ዝግጁ ነን። አራተኛው ጥያቄያችን ደግሞ ምንድን ነው የሚለው አዝኩር ከሊመተ ተውሒድ ወማ የተውሂድ ንግግር የምትባለው ማናት ትርጉሟስ ምንድን ነው ነው የሚለው ስለዚህ የተውሂድ ንግግር የምትባለው ማን እንደሆነች የሚያውቃል ሙምታዝ ላኢላሃ ኢለላህ የሚለው ነው የተውሂድ ንግግር የሚባለው ተውሂድ ማለት ታውቃላችሁ ምን ማለት እንደሆነ ተውሂድ ማለት አላህ ስብሀነሁ ወተዓላን በብቸኝነት መገዛት ማለት ነው እሺ

ጥሩ አሁን እዚች ጋር ልብ በሉ። ከአላህ ውጭ ይገላል እንዴ ከአላህ ውጭ ያበላል፣ ከአላህ ውጭም ያጠጣል፣ ከአላህ ውጭ ያለብሳችኋል፣ ከአላህ ውጭ ሚቀሰቅሳችኋል ከሞታችሁ በኋላ የለም እኮ አይደል፣ ሁሉንም የሚያደርገው አላህ ስብሃነሁ ወተዓላ ግን እዚቺ ጋር ነቃ እንድትሉ የፈለግኩት ለምንድን ነው መሰላችሁ? ላኢላሃ ኢለላህ ማለት ከአላህ ውጭ በእውነት የሚመለክ የለም ማለት ነው። እንጂ ከአላህ ውጭ ፈጣሪ የለም ማለት አይደለም። ላኢላህ ኢላላህ ማለት ከአላህ ውጭ ፈጣሪ የለም ማለት አይደለም። ግን ከአላህ ውጭ ፈጣሪ የለም በሚለው እናምናለን እኮ። ትርጉሟ ግን የላኢላሃ ኢላላህ ከአላህ ውጭ በእውነት የሚመለክ አምላክ የለም። እሺ፣ በእውነት የምትለውን ቃል ማስገባት አለብን የለብን? አለብን። ለምን? ምክንያቱም ከአላህ ውጭ የሚመለከ አካል የለም እንዴ አሉ እኮ አይደል ሰዎች እኮ የተለያዩ ነገሮችን አያመልኩም? ጨረቃ የሚያመልክ የለም? አታቁም? ጨረቃን የሚያመልክ አለ፣ ፀሐይን የሚያመልክ አለ፣ ኮኮብ የሚያመልክ አለ። እረ እንደው ይገርማችኋል፣ መላ እንትኖችን የሚያመልክ አለ እኮ። ላምን የሚያመልክ አለ፣ አይጥን የሚያመልክ አለ። ሱብሃነ አላህ አይገርማችሁም? ስለዚህ ነቢይም የሚያመልካለ መላኢካ የሚያመልካለ ጅን የሚያመልካለ ዛፍ ያመልክ ድንጋይም ያመልካለ። ለዛ ነው አሁን ላኢላሃ ኢለላህን ስንተረጉም በእውነት የምትለውን ያስገባ ነው። ከአላህ ውጭ በእውነት የሚመለክ የለም። አያችሁ፣ ያዕኒ ትክክለኛ አምልኮ የሚገባው እውነተኛ አምልኮ የሚገባው ማነው ማለት ነው አላህ ስብሓነሁ ወተዓላ ብቻ ነው። ምንም እንኳን የተለያዩ ከሃዲዎች የተለያዩ ነገሮችን ቢያመልኩም እንኳ ግን በእውነት ሊመለክ የሚገባው ማን ነው አላህ ሱብሃነሁ ወተዓላ ምክንያቱም የሚፈጥረን እሱ ነው የሚገለን እሱ ነው የሚያበላን እሱ ነው የሚያጠጣን እሱ ነው የሚያለብሰን እሱ ነው የፈለግነውን ነገር በሙሉ የሚያደርግልን እሱ ነው ቀኑን የሚያመጣው ሌሊቱን የሚያመጣው እሱ ነው አይደል ዝናቡን የሚያዘንበው እሱ ነው ከመሬት ላይ አዝርቶቹን ተክሎቹ ምናምን እጽዋቶችን የሚያበቅልልን ማን ነው? አላህ ሱብሓነሁ። ይሄን ሁሉ የሚያደርግ ታዲያ እሱ ብቻ መመለክ የለበትም እንዴ? አለበት። በቃ ከአላህ ውጪ ማንንም አካል ማምለክ የለብንም። መላእካዎችን ራሱ ማምለክ የለብንም። ጅብሪል ለምሳሌ ትልቅ መላእክ አይደል? ጅብሪል ስንት ክንፍ እንዳለ ታውቃለህ? ክንፍ አላቸው መላእክቶች። ስድስት መቶ ክንፍ አለ ጅብሪል አለይሂ ሰላም ስድስት መቶ ክንፍ አለው። እንግዲህ በጣም ግዙፍ ነው። አንዱ በአንዱ ክንፉ ብቻ መሬትን ሊያገለባብጥላ ይችላል። ግን ይሄን የሚያህል እንኳን ፍጡር ልናመልከው አይገባም። አምልኮ ለአላህ ብቻ። ምክንያቱም ጅብሪል እራሱ ማነው የፈጠረው? አላህ ነው የፈጠረው። የፈጠረውን አላህን ነው እንጂ የምናመልከው የተፈጠረውን ጅብሪል እና የምናመልከው ልክ ነው እንዴ አይደለም። ከሰዎች ሁሉ የበለጠ አላህ የሚወደው ማን ነው? ከሰዎቹ እሺ፣ ከሙስሊሞች ሁሉ ሳብልጡ አላህ የሚወደው ማንን ነው? ነብዩ ነብዩ ሰለላሁ ዐለይሂ ወሰለም አለ እንዴ። እሺ፣ ነብዩን ማምለክ አንችልም። አንችልም። እርግጠኛ ናቸው ናችሁ? ማሻአላህ፣ ማሻአላህ። ለምን? ምክንያቱም ነብዩን የፈጠራቸው ማለት አላህ። የፈጠራቸውን አላህን ማምለክ ነው ያለብን። ታዲያ፣ ወይስ እሳቸው አላህን ማምለክ ያለብን እሳቸው? ራሱ ኸላስ አዘውናል እኛ አላህ ብቻ እንድናመልክ አይደል? ወጣ ምናሉ እሳቸው ለይሄ፣ ክርስቲያኖች ወይም ካፊሮች ዒሳን እንደሚያመልኩት እኔን አታምልኩ ብሎ በግልጽ ነብዩ ተናገረ። ገባችሁ? አዎ፣ እኔ የአላህ ባሪያ ነኝ። የአላህ መልእክተኛና የአላህ ባሪያ ነኝ። እኔን አታምልኩ። ማንን አምልኩ? አላህን የፈጠረኝን ጌታዬን አምልኩት። እኔም እሱን አመልኩ። ስለዚህ ሙስሊሞች

አላህ ስብሐነ ወተዓላ የት ነው? አላህ ከዓርሽ በላይ ነው። ዓርሽ የት እንዳለ? ከሰባቱም ሰማያት በላይ ነው። አ አንዱ ሰማይና በአንዱ ሰማይ መካከል ያለው ርቀት ምን ያህል ከአንደኛው ሰማይ እስከ ሁለተኛው ሰማይ ድረስ ያለው ርቀት አ ሰባቱ ሰማይ መካከል ያለው ርቀት እንግዲህ አስቡ። ከዛ በላይ ደግሞ ማን አለ? ከሰባቱም ሰማይ በላይ አርሽ አለ። አላህ Subhanahu Wa Ta'ala ከአርሽም በላይ አላህ Subhanahu Wa Ta'ala ከአርሽም በላይ ነው። አላህ ቦታ የለውም እንላለን እንዴ? ማለት አላህ የትን ቦታ እዚህ ቦታ አይባልም ይባላል አይባልም።

ሲሏት አንተ ረሱሉላ አንተማ ያላህ መልእክተኛ ነህ፣ አለቻቸው። ከዚያ በኋላ ባሪያ ነበረች። ባሪያ ምን እንደሆነ ታውቃላችሁ? አታውቅም። እሺ ችግር የለውም። ባሪያ ማለት ወደፊት እንሻላህ እየገባችሁ ሲመጣ በደምብ ታቁታላችሁ። ግን ባሪያ ማለት በሰዓቱ አገልጋይ ማለት ነው። አለቃ አለው፣ የአለቃው የሚያዘውን ነገር ሁሉ የሚሰራ ማለት ነው። እና ባሪያ ነበረች ይህንን ሲጠይቋትና ስትመልስላቸው ለነብዩ ነብዩ ምን አሉት ለአለቃዋ اعتقها فانها مؤمنه እቺ ሴት ሙእሚናት ሙእሚና ናት አማኝናት እና ነፃ አውጣት በቃ ከባርነት አውጣት ከባርነት አውጣት አሉት ማለት ማለት ማንም ሰው ሳዛት እንዲያርግ እንዲያርግ ያ አለቃ ሳይኖራት በእልክ እንደኛ በነፃነት ህይወቷን መምራት እንድትችል አድርጋት አሉት ማለት ስለዚህ አላህ Subhanahu Wa Ta'ala የት ነው ከተባለ አላህ ከዓርሽ በላይ ነው ነው የምንለው፣ እንጂ አላሁ መውጁዱን ቢላ መካን ይላሉ። ለምሳሌ አንዳንዶቹ አላሁ መውጁዱን ቢላ መካን ማለት አላህ አለ ግንቦታ የለውም። እዚህ ነው አይባልም፣ ከላይም የለም፣ ከታችም የለም፣ ከቀኝም የለም፣ በግራም የለም፣ ከዚህ ዓለም ውስጥም የለም። ከዚህ ዓለም ውጭ የሆነ ለጭንቅላት ራሱ የሚከብድ የሆነ ትምህርት ነው የሚያስተምሩበት አለ። ስለዚህ እኛ ግን

አላህ ከአርሽ በላይ እንደሆነ ብቻ። ከዛ ውጪ ተጨማሪ ማውቀው ነገር የለም። ስለማላውቀው ነገር ደግሞ አላወራ። ስለማላውቀው ነገር እንዳላወራ አላህ በቁርኣን ላይ ካልክሎ ይል ተግባባል። በቃ አላህ ከአርሽ በላይ ነው። ከዚህ ውጭ አጠይቅም። በቃ አላህ የት ነው ካልከኝ፣ ከአርሽ በላይ ነው። ለሃ እንዴት ነው ቆቦ ተቀምጦ ምን ብሎ አይባልም፣ በጭራሽ አይባልም። እሺ እኛም አንልም። የሚጠይቀንም ሰው ካለ እንደዚህ አናውቅም ነው የምንለው። አናውቅም አልነገረኝም፣ አላህ እንደዚህ ብለው ነቢዩም ነብዩም ሰለላሁ ዐለይሂ ወሰለም በሐዲታቸው እንደዚህ ብለው አልነገሩኝም። ስለማላውቀው ነገር ደግሞ አላወራም፣ አላህ ፊት ወንጀል ስለሆነ አክባባ። ስለዚህ አላህ ከዓርሽ በላይ ስለመሆኑ ምንድነው መረጃችሁ ከተባል ከአንድ ሺህ በላይ መረጃዎች አሉ፣ ከአንድ ሺህ በላይ መረጃዎች ግን አንድ እንጥቀስ፣ አርህማኑ አለል አርሽ እስተዋ ምን ማለት ነው? አላህ ስብሐነው ተዓላ ከዓርሽ በላይ ነው። አላህ ስብሐነው ተዓላ ከዓርሽ በላይ ከፍ ብሏል ማለት ነው። ተግባባል። በጣም ጥሩ። እጅግ በጣም ደስ የሚል ቆይታ እንደነበረን ተስፋ አረጋለው። ትምህርቱ ተመቻቹም? ቆይታችን ጥሩ ነበር። ማሻአላህ። እንግዲህ ቤተሰቦቻችንም እስካሁን ድረስ ከኛ ጋር ጥሩ ጊዜ እንዳሳለፈው ተስፋ እናደርጋለን። ውድ ቤተሰቦቻችን የዛሬው ፕሮግራማችን በዚህ መልኩ ተጠናቋል። በሚቀጥለው ፕሮግራም ደግሞ ቢኢዝንላሂ ተዓላ።